ያሳብኩት ችግርን አመራስተናግጄ ወደ ሀገሬን ተመልሼ የልጆች አሳዳጊ ሞግዚቶኝ ይቀረው። እኔም አይንሽና ያለው በጓጉ ለካ እንጂ ከእኔ ይርቀሻል። አሁን ግን የኔ ልጅ አንቺን ማግኘት ባልችል እንኳን ለባዕድ አሳልፎ ሲሰጡሽ ያነባሽውን እንባ አስመልስልሻለሁ። በቀልም ወደዛና ወደዚህ ሳያንከራትተኝ እቤቴ ድረስ ሰተት ብሎ መጥቷል። የኔ ልጅ በደንብ አስለቀስልሻለሁ በደንብ ሆድ አስብስልሻለሁ። እስከ መጨረሻም ኢዩኤል እና ርብቃ እህትና ወንድም ሆነው ተገኙ። እንግዲህ ኢዩኤል ወደ እዚህ ቤት የመጣበት ሁላችንም የምናውቀው ነገር ነው። ማለትም ከዛ ቤት የሚፈልገው መረጃ ስላለ ርብቃንም ሆነ ማሚን በመሸወድ ይህንን ወረቀት እየተከታተለ ነው። ዛሬ ላይ ግን ብሩክ ወደ ቤት እህቱን ለመጠየቅ በሚመጣበት ሰዓት ብሩክ ወንድሜ በማለት በድንጋጤ ክው ብሎ ቀርቷል። ርብቃ ወንድሟን ሰላም ለማለት ተጣድፋለች። እንግዲህ ይህ ምስጢራዊ ነገር እንቆቅልሽ ሆኖ የቀጠለው የርብቃና የኢዩኤል ነገር እስካሁን በጠላትነት እየፈለጋቸውና። ማስመሰል የጓደኛው ሚስት ስለሆነች ብቻ እንደሚያከብ የሚታወቅ እውነት ሲሆን ዛሬ ላይ ግን እዩኤልና ርብቃ እህትና ወንድም እንደሆኑ ግልጽ ሆኖ መጥቷል። ማሚቴ መቀየርና በአቤልና በርብቃ መካከል የፍቅር ግንኙነት እንዳይፈጠርም ሲከላከሉ የነበሩበት ሚስጥር ዛሬ ይኸው ስለሆነ እነዚህ ቤተሰቦች አንድ ላይ ተወልደው ነገር ግን በተለያየ አገር ያደጉ በኋላ በማይተዋወቀው ዓለም እንዲሁ ሲፈላለጉ ቆይተው ሩኩ ወደዛ ቤት ማሚቴንም ሆነ አቤልን ለምታወቅ መምጣቱ ሌላ እንግዳ ክስተት እንዲፈጠር አድርጓል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ዛያልኩኝ። ርብቃ ክፍል ሀያ ሁለት ተለቋል። እንግዲህ በዛሬው ክፍል ብዙ ሚስጥራዊ ነገሮች እየተገለጡበትና በተለይ ከማሚ መቀየር ጋር ምን ይሆን ማሚን እንደዚህ ያደርጋት ሀብታችሁ የልጅ ልጅ ማቀፍ በጣም እቸኩላለሁኝና እባካችሁን እያሉ ወደ ፍቅር መስመር ገብተው ከዛም የልጅ ልጅ ማየት የነበራቸው ጉጉት ከፍተኛ በመሆኑ የተነሳ ሕፃን ልጅ በአብሯቸው ሲያለቅስና ሲያቃጭልባቸው እንባ እየተናንቃቸውም ነበረ። ዛሬ ላይ ግን ያ ነገር ቀርቶ ርብቃን በጣም በሚያሳዝን ሁኔታ እያመነጫጭቋት ነው። እንግዲህ በመካከላቸው የተፈጠረ ዝምድና ስላለ ይመስላል አሁን እየተከላከሉ የመጡ ቴ ለምን ለርብቃና ለአቤር በግልጽ ማስረዳት ፍላጎት እንደሌላቸው የታወቀ ነገር ባይኖርም፣ ግን ሁለታቸውን አንድ ላይ ማየት አልፈልግም እያሉ ፊትም ቢሆን መቼም ቢሆን ሊያሳኩት የማይችል ነገር ገብተዋልና አርፎ ይቀመጡ እያሉ ፎቷቸውን አውርደው ቁም ሳጥን ውስጥ እስከ መክተት ደረጃ የደረሱበት አጋጣሚ ነበረ። እንግዲህ እንደሚታወቀው ርብቃ ታግታ ነው የሰነበተችው። ታዲያ እንዴት ሆነች ሰነበትሽ የሚለው የኢዩኤል ጥያቄ በእናት በኩል ግን ደህና ናት፣ ምንም የሆነችው ነገር የለም እያሉ ርብቃ ላይ ምንም የተለየ ነገር እንዳልደረሰባት አድርገው ነገሩን ቀለል ለማድረግ ሞክረዋል። ምን ለማለት ፈልገ ነው እንደዚህ ተጋግጣ እያለ አቤልም እናቱ ቢያንስ እንኳን አሁን መጥፎ ነገር ተናግራ ርብቃን እንዳታስቀይማት እየተከላከለ ነው። ሆኖም ወደ መኝታ ክፍል መታጠቢያ ክፍል በማምራት ብዙ ነገር ይናገራሉ። ማሚቴ ማለትም ገና በወጣትነት እድሜ ወልጀች ትቸሽ አሳልፈው አሳልፎ በባዕድ አገር ለነጮች ሸጡሽ። ምንም እንኳን አንቺንም ማስመለስ ባልችልም፣ ጠላቶችሽን ግን ይኸው እጅ መዳፍ ስር ገብተውልኛልና ሁላቸውንም ዋጋቸውን እሰጣቸዋለሁ። እኔ ራሴን ለመቀየር ብዬ ወደ ባዕድ አገር ይህ የሄድኩበትን አጋጣሚ ረግማለሁ። ስመለስ ያንቺንም ህይወት ለመቀየር ነበረ። ነገር ግን እኔ የሌላው ሞግዚት ሆኜ ቀረሁ ይላሉ። ከባድ ነገር በአእምሯቸው እየተመላለሰባቸውና አሁን ጠላቶቻቸውን የበቀል ጥግ ማሳየት እንዳለባቸው እየዛቱ ነው። ለነ ርብቃና ለነ አቤል ግን ምንም የተገለጠላቸው ነገር የለም። ይልቁን ሲማሚቴ መቀየር ከምን የመነጨ ነው የሚለው ጥያቄ ለሁላቸው ማታያቂ ሆኖ ቀጥሏል። ዛሬ ላይ አቤል የሪች እርግዝና ስለተገለጸለት ሆኖም ማርገዟ እጅግ ደስተኛ እንደሆነ ለርብቃ አገልጾላታል። ከማን ሰማሁ የሚ የሚል ጥያቄ ማስከትላለች። እርሱም ሪች እንደነገረችውና እንኳንም ያንን ቀን መድኃኒቱን አልወሰድሽ በማለትም ተደስቷል። ሁለታቸው ፍቅራቸውን እየተገላለጹ ስልክ ከወደ ብሩክ ይደወላል። ብሩክ የርብቃን አኗኗር ሁኔታውን፣ ሁሉ ነገር ማወቅ ይፈልጋልና እዛ ቤት መምጣት እንደሚፈልግም ይነግራቸዋል። ርብቃ ወደዚህ ከምትመጣ እኔ ወደሱ ሱ መጣለው በማለት ተናግራ ነበረ። አቤል ግን ለምን አይመጣምና አንተዋወቅም በማለት እንግዲህ የርብቃን ቤተሰቦች ለመተዋወቅ ደስተኛ እንደሆነና ትክክለኛ የርብቃ አፍቃሪ በመሆኑ ማ ወደ ቤታቸው ቢመጣ እርሱም ቢሆን ደስተኛ እንደሚሆን ገልጾላቸዋል። ሚቴና ኢዩኤል እየተጨቃጨቁ ነው። ማለትም ከርብቃ እገታ ምናልባትም እጅሽ ይኖርበት ይሆን በማለት ጠይቋታል። ዛሬ ላይ ግልጽ ያልሆነው ነገር ከርብቃ እገታ በስተጀርባ ኢዩኤል እጁ ሳይኖርበት አይቀርም። አቤል ከቀድሞ ፍቅረኛው ጋር ተመካክረው ነው ያሳግቷት የሚለው ነገር ለሁላችንም አጠያያቂ ነበረ። ዛሬ ላይ ግን ማሚቴን አንቺ እጅ ሳይኖርበት አይቀርም እያለ ሲከሳት ተመልክተናል። በዚህ ጉዳይ ምንም የሚመለከት ነገር የለም፣ የምፈልገው ነገር ቢኖር ያንን ወረቀት እንደምንም ብለህ ርብቃን አባብለህ ተቀበልልኝ ነው የምልህ በማለት አሁንም ያንን የሚፈልጉትን ወረቀት እጃቸው ማስገባት እንደፈለጉም እየተናገሩ ነው። ርች ደስ በሚል ሁኔታ ለርብቃ ጠበቃ በመቆም ብዙ ነገር እየተከላከለችላትና ዲት ነፍሰጡር የሚያስፈልጋትን እንክብካቤም እየሰጠቻት ነው። ከጓደኛም በላይ ናት። ብቻ ጓደኝነት በምን ይገለጻል? በሁላችንም ህይወት እንደ ሪች አይነት የልብ ወዳጅ የሆኑ ጓደኞችን ያስፈልገናል። ሰው ለሰው መድኃኒቱ ነውና እቃን ህመም የምታቀልላት እሪች ነች። አዜብ ወደዛ ቤት የሆነ ተንኮል እንድትሰራ ብትታዘዝም፣ አዜብ ግን ያን ያህል የዋህና ገራገር ከመሆኗ የተነሳ እንደዚ አይነት ተንኮል ለመስራት ፍቃደኛ አይደለችም። ማሚቴ ተጨማሪ ገንዘብ እንደምትሰጣትና አሁን ርብቃ የደበቀችውን ወረቀት ተከታትላ እንድትሰጣት ጠይቃለች። አዜብ ለማሚቴ እሺ ትበላት እንጂ የታዘዘችውን ግን እስካሁን እየተገበረች አይደለም። አዜብ በዚህ ከቀጠለች እውነት ጥሩ ባህሪ ያላት ማለትም የሰው ልጅ ሲጎዳ ማየት የማትፈልግ እንደሆነችም መመልከት ችለናል። አቤልና ርብቃ እንዲህ ፍቅር ፍቅር በሆኑበት ሰዓት፣ እናት ግን አይነሽላፈር ያለች ርብቃን ከዛ ቤት ለማስወጣት የማታደርገው ጥረት የለም። በእርግጥ ብዙ ነገሮችን አስባ ያልተሳካላትና ና ርብቃና አቤልን መለያየት ያልቻለችበት ሁኔታ ነበረ። አሁንም ቢሆን የማሚቴ ፉከራ እንደ ቀጠለ ነው። ኛው እንግዲህ የርብቃን ማርገዝ የሰማችው የአቤል የቀድሞ ፍቅረኛው ጽንሱን እንድታስወርደላት በሆነ መድኃኒት እንድትሰጣት አዜብን አዛታለች። አዜብ ግን በፍጹም ይህንን አላደርግም በማለት ነግራታለች። ማሚቴ በርብቃ መታገት አብረህ ከአቤል ጋር ለምን ሄድክ? እያሉ ምዮ ወቀሱት ነው ማለትም በዛው እንደ ጠፋች፣ አንተ አንድ ነገር መፍጠር ትችል ነበር። ይህንን አጋጣሚ ገና አለመጠቀምህ በጣም አበሳጭቶኛል። ማሚቴ ብዙ አዳዲስ ነገሮች ለመፍጠር ትደክማለች፣ አንተ ግን እያገዝካት አይደለም፣ በማለት ጭቅጭቃቸውን ቀጥለዋል። አቤል አሁንም ያጋቾቹን ማንነት ማወቅ ይፈልጋልና ከአገቷት ሰዎች መካከል እጅግ በጣም ጨካኞች እንደሆኑና የአቤልን ፎቶ እያሳዩ እያስፈራሯት እንደነበረ ውሃ እንኳን ስጡኝ ስላቸው ምን ያህል እንደጨከኑብኝ ሰ ጦርነኝ ባካችሁ ስላቸው እንኳን ሊራሩልኝ አልቻሉም በማለት ነግረዋለች። አቤል ማን ሊሆን ይችላል እያለ እየተመሰለሰለ ይገኛል። ርብቃም ወንድም ርብቃ በታገተችበት ሰዓት በተደጋጋሚ ስልኳ ላይ ሲደወል እንደነበርና ሊያገኛት እንዳልቻለም ነግሯታል። እርሷም በሰላም እንደሆነችና ትንሽ አሟት ስለነበረ እነሱን ማስደንገጥ እንዳልፈለገችም ተናግራለች። ሆኖም ወንድሟ ወደዛ ቤት ሊመጣና ሊተዋወቃቸው ስለሆነ አንዳንድ ምግቦች መስራት ስለነበረባቸው ወደ ኩሽና በመሄድም ብቻ በምግብ ስራው ታግዝሻለች። እኔ እንኳን ገና ሲሸተኝ ያመመኝ ስለሆነ ይህንን ምግብ መስራት አልችልም በማለት ለአዜብ ነግራታለች። ሌላኛው ኢዩኤል እንግዲህ የርብቃ ወንድም መቶ ሊተዋወቃቸው ስለሆነ እኔም ተዋውቅ እችላለሁኝ፣ ከእንግዲህ በኋላ ቤተሰቦች እንሆናለን እያለ ከዚህ በፊት እንደማያውቀውና አሁን ገና ሊተዋወቀው እንደሆነ እያወሩ ነበረ። ቀጠሯቸው መሰረትን በእስከ መጨረሻ ብሩክ ወደ ቤት ተከስቷል። ይህኔ ርብቃ ዘላ ወንድሜ በማለት ተጠምጥማበታለች። ያየውን ማመን የተሳነው እዩኤልም ብሩክ ሲል በጩኸት ማሸራ ገለጠ። እስካሁን ያልተገለጠውና እዛ ቤት ነገሮችን ለማመቻቸት ለራሱ ሲል የገባው እዩኤል አሁን የማያውቀው ምስጢር ተገልጾለታል። ማለትም ርብቃ እህቱ ነች። ከዚህ በኋላስ ምን ሊፈጠር ይችላል? ጉዳዩ እጅግ በጣም አንገብጋቢና የማይጠበቅ ሆኖ ተከስቷል። በተለይ ዛሬ ላይ ምስጢራዊ ሆኖ እየዘለቀው የነ ማሚቴ ቤተሰብ ማሚቴ ስትበሳጭበት የነበረው ፎቶውን አንድ ጊዜ ስትሰቀል አንድ ጊዜ ስታወር አንዳንድም ደግሞ ያየቻቸው ፎቶዎች ሲያስለቅሷትና ስታነባ እንዲሁም ያለፈችባቸው መከራዎች አሁን በቀለኛ አድርጎ እንዳሰለፋትና ወደፊትም በባህር ማዶ ተሽጣ የቀረችባትን ልጇን እያሰበች እዚህ ጠላቶች የምትለውን ሰዎች ማሳደድ እንደምትፈልግ ደጋግማ እያዛተች ነበረ። ያ ወደፊትስ ምን አዲስ ነገር እንመለከታለን? ርብቃ ክፍል ሀያ ሁለት ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ያልኩ ለቻናሌ አዲስ ይሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።